አድማጮች ለተሰኘው ማለዳ ነው። ሰበር ዜናዎችን እናሰማችሁ በተለይም ደግሞ ከፋኖ ቤት ልብን የሚያሞቅ አስደሳች ሰበር ዜና ይዘንላችሁ መተናል። ከወደ ፋኖ ቤት የተሰማው የምስራች ዜና የብልጽግና ሰዎችንና አብይ አህመድን በከፍተኛ ሁኔታ ድንጋጤ ውስጥ እንደከተተ የሚያመላክቱ መረጃዎች እየወጡ ይገኛሉ። የፋኖን ኃይሎች አንድነት በተመለከተ በመላው የአማራ ሕዝብ ዘንድ በተለይም ደግሞ የፋኖን ትግል በሚደግፉ ኢትዮጵያውያን ዘንድ ተጠባቂ የሆነውን የፋኖ ኃይሎችን አንድነት በተመለከተ አስደሳች ዜናዎችን እየሰማን ነው የምንገኘው። የብልጽግና ሰዎች፣ የብልጽግና ሹማምንት የፋኖ ኃይሎች ወደ አንድነት እንዳይመጡ በከፍተኛ ሁኔታ በቢሊዮኖች ገንዘብ በመበጀት በነዘመነ ካሴና በነታጋይ እስክንድር ነጋ መካከል ልዩነቶችን ሲያሰፉና እነዚህ ወንድማማቾችን በአንድነት እንዳይቆሙ ከፍተኛ ሴራዎችን ሲጠነስሱ መቆየታቸው የሚዘነጋ አይደለም። አድማጮቻችን፣ አሁን ላይ ግን በጎጃም የሚገኘው አርበኛ ዘመነ ካሴና እንዲሁ ደግሞ በሸዋ የሚገኘው ታጋይ እስክንድር ነጋ ፊት ለፊት መገናኘታቸውን ሰምተናል። ዘመነ ካሴና ታጋይ እስክንድር ነጋ የተገናኙ በ በምን ጉዳይ ተወያዩ? ምን ውሳኔ አሳለፉ? ስለ ፋኖ የአንድነት ጉዳይስ ምን አዲስ መረጃ አለ? የሚለውን አስደምጣችኋለሁ። እንዲሁ ደግሞ በፋኖ አሁንም ደግሞ ብሎም በመላው የአማራ ሕዝብ ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞ የፋኖን ኃይሎች አንድነት በተመለከተ አስደሳች ዜና አሰምተዋል። ሸማቂው ኮማንዶ ጄነራል ተፈረ ማሞ ከዚህ ቀደም የፋኖን ኃይሎች ወደ አንድነት ለማምጣት በተደጋጋሚ ከፋኖ ኃይሎች ጋር ከነዘመነ ካሴ ጋር፣ ከነ ታጋይ እስክንደር ነጋ ጋር፣ ከነ መሪው ዳጆ ጋር፣ ከነ ኮሎኔል ፈንታሁን ሙሐቤ ጋር እንዲሁ ከነ ሀብቴ ወልዴ ጋር ከሌሎችም ሌሎች የፋኖ ከፍተኛ አዛዦች ጋርና መሪዎች ጋር ጥብቅ የተባለ ተደጋጋሚ ውይይቶችን ሲያካሄዱ ቆይተዋል። እንዲሁ ደግሞ ከኢትዮጵያ ውጭም የፋኖ ኃይሎች የውጭ ክንፍ በመሆን እያገለገሉ የሚገኙት አቶ ገዱና ጄኔራል ተፈራማሞ የፋኖን ኃይሎች ወደ አንድነት ለማምጣት ከፍተኛ ዋጋ መክፈላቸውን ምንጮች ገልጸውልናል። አሁን ላይ ጄኔራል ተፈራማሞ የፋኖን ኃይሎች አንድነት በተመለከተ አስደሳች ዜናን አሰምተውናል። ውድ አድማጮቻችን ሌላኛው ደግሞ የብልጽግና ሹማምንት የዓለም መንግስታት በተገኙበት በሳውዝ አፍሪካ ከፍተኛ ውርደትን ተከናንበዋል። በተለይ ነ አብይ አህመድ የአማራ ተወላጅ በሆኑ ዲያስፖራዎች ከፍተኛ ተቃውሞ ተቀስቅሶባቸዋል። በተለይም ብልጽግና የብልጽግና ሹማምንት የዓለም መንግስታት በተገኙበት ጂ20 ስብሰባ ላይ ከፍተኛ ተቃውሞን አስተናግደው ይህንን በተመለከተ ደግሞ አዳዲስ መረጃዎች እየወጡ ይገኛሉ። በቅድሚያ ወደ ያዝንላቸው አስደሳች መረጃ እንለፍ። ዘመነ ካሴና ታጋይ እስክንድር ነጋ መገናኘታቸው ተሰማ። ዘመነ ካሴና ታጋይ እስክንድር ነጋ የተገናኙት በሸዋ ስለመሆኑ ተሰምቷል። ዘመነ ካሴ ከጎጃም ተነስቶ ወደ ሸዋ ስለ ማቅናቱን እንዲሁም ምንጮች ሲገልጹ፣ በተለይ ደግሞ የፋኖን ኃይሎች ወደ አንድነት ለማምጣት በዘመነ ካሴና በታጋይ እስክንድር ነጋ መካከል ስምምነቶች ስለመካሄዳቸው ተሰምቷል። ይህ ጉዳይ ታዲያ የአራት ኪሎን ቤተ መንግስት የብልጽግናን ሹማምንት የብልጽግናን ባለስልጣናትና አብይ አህመድን ክፉኛ ድንጋጤ ውስጥ እንደከተተ ተሰምቷል። ዘመነ ካሴና ታጋይ እስክንድር ነጋ ከዚህ በኋላ የወንድማማቾችን የጎንዮሽ ውጊያ የጎንዮሽ የእርስ በርስ ተኩስ ለማቆምና የብልጽግናውን አገዛዝ አብይ አህመድን በአንድነት ከስልጣን ለማስወገድ በአንድነት ቆመን እንፋለማለን። ከዚህ በኋላ አፈሙዛችን የሚዞረው ወደ አገዛዙ ነው በማለትም እንደተስማሙ ተሰምቷል። ይህንንም ተከትሎ ከሰሞኑ የፋኖ ኃይሎች የአንድነት ጉዳይ ይፋ እንደሚሆንም ይጠበቃል። ታዲያ ጄኔራል ተፈራ ማሞ የዘመነ ካሴና የታጋይ እስክንድር ነጋ በጠረጴዛ ዙሪያ ቁጭ ብለው መወያየታቸውን ተከትሎ አስደሳች ዜናን አሰምተዋል። ከዚህ ቀደም ዘመነ ካሴና እስክንድር ነጋ ፈጽሞ በአንድነት ሊቆሙ አይችሉም በሚል አገዛዙ በከፍተኛ ሁኔታ በልሳኖቹ በኩል ፕሮፖጋንዳዎችን ሲነዛ መቆየቱ መሰንበቱ የሚዘነጋ አይደለም። አሁን ላይ ግን ጄኔራል ተፈራ ማሞ ዘመነ ካሴም ይሁን ታጋይ እስክንድር ነጋ ልዩነታቸው የሐሳብ እንጂ የአላማ አይደለም። እነዚህ ሁለቱም ወንድማማቾች የሚታገሉት ለህዝባቸው፣ ለአማራ ሕዝብ ሲሉ እንጂ ለስልጣን ለሹመት፣ አሊያም ደግሞ ለሽልማትና ለሞገሳ ሲሉ አይደለም በማለት የገለጹት ጄኔራል ተፈራ ማሞ እስክንድር ነጋና ዘመነ ካሴ ፊት ለፊት ተገናኝተው መወያየታቸውን የፋኖን ኃይሎች የአንድነት ጉዳይ ተከትሎ ከስምምነት ላይ መደረሱን ተከትሎ በከፍተኛ ሁኔታ ደስታቸውን ሲገልጹ ተሰምተዋል። ጄኔራል ተፈራ ማሞ እኔ የስልጣን ሹመት አሊያም ደግሞ የጥቅማጥቅም ፍላጎት ፈላጎት የለኝም ሲሉ የተደመጡ ሲሆን ትግላችን የሕልውና ነው። ይሄንን ትግል ደግሞ እንዳይቀለበስ ሁላችንም በአንድነት መቆማችን ግዴታ ነው ሲሉ የተደመጡ ሲሆን የፋኖ ኃይሎች አንድነት በዚህ ሳምንት ውስጥም እውን ሆኖ ለአማራ ህዝብ በሙሉ በተለይም በጉጉት ለሚጠብቀው የፋኖን ትግል በጉጉት ለሚጠብቀው የአማራ ህዝብና እንዲሁ ለኢትዮጵያን በአጠቃላይ ይፋ እንደሚሆንም ይጠበቃል። ታዲያ ይህ የፋኖ ኃይሎች የአንድነት ጉዳይ ይፋ ሲሆንም